ርእሳችን አይደለም መልስ ስለሆነ ርእሳችን የሆነበትን ወይም ርእሱ የሆነበትን አንተ አስረዳና ምን ላይ ሰጥ እኔ አስረዳለሁ። አዎ ቴንክ ዩ። ዋው ፈለገ፣ ቴንክ ዩ በጣም አጥጋቢ መልስ ነው የመለስክልን፣ ህዝቡ ሁሉ በደንብ ጥምን የሚያርካ መልስ ነው እየመለስክልን ነው ያለው ለሁላችንም አለ ነው። እግዚአብሔር አምላክ ይባርክልን። እሺ ምንድነው ያለን ፈለገ በቅዱሳት ስእላት ተብለው አሁን ስእላት ደኖ ተብለው የሚባሉት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስረታቸው የቀደሙ በኢየሩሳሌም በሰማሪያ፣ እንደዚሁም በአንጾኪያና በሌሎች አብያተ ክርስቲያናት የአሁኗ ግሪክ በሮም፣ በግሪክ፣ እንደዚሁም በጣሊያን ሁሉ ጭምር ያሉ አሁን ቅድም ስማቸውን የጠሯቸው ከሮም ቤተክርስቲያን ጀምሮ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ተሰሎንቄ፣ ሰምርኔስ፣ ፊላደልፊያ፣ ሎዶቅያ፣ አኪያ የተባሉ የክርስቶስ አብያተ ክርስቲያናት ውስጥ አሁን በነፈለገ ቤተክርስቲያንና ፈለገም መሰሎቹ እንደሚያደረጉት ለእጣን ያጠኑ የሰገዱ፣ የሚዘምሩ የሚያሻቸው

መጨረሻ ላይ ሀያም ደቂቃ አስራ አምስትም ደቂቃ ሰጣለሁ ርዕስ ያልሆኑ ነገሮች ምን ምን ተነሱ እነዛን ሰማራይዝ አድርገህ ትወጣለህ ምን ተነሱ ርዕስ የሆኑ ነገሮች ምን ጠየቀ ምን መለስ አንተም እንደዛው ከዛ በኋላ አለ ከኬስ ክሎዝ አሁን ሰማራይዝ አላደርግም በእርግጥ ግን መጨረሻ ላይ ላይ ያልኩ ያለሁ አንድ ነገር ርዕሳችን አይደለም ብሎ መሀል ላይ እንደፈለገ ጣልቃ እየገባ ሲናገር እንደነበረ እኔም መብት አለኝ ሰዎችን አይደለም ስለ ረስ ይሆን አሁን አልልም። ልብ በሉ ቴዲም ሲያወራ ፈለገም ሲያወራ ዝም ያለው ለቴዲ ክብር ብዬ፣ ለሶስተኛ ነው ለአራተኛ ጊዜ አቋርጦኛል። ለምን የጠየኩትኝ ቅዱሳት ስዕላትን ወይ ስዕላ ድኖ ብላችሁም ትሉትን አሁን እናንተ እንደምታርጉት በኢትዮጵያ ኦርቶዶክስ እንደሚደረገው በቀደሙት የክርስቶስ አብያተ ክርስቲያናት በሮሜና በቆሮንቶስ ብዬ የጠቀስኳቸው አብያተ ክርስቲያናት ውስጥ እንደዚህ ይሰውላቸው፣ ይሰግዱላቸው፣ ያጥኑላቸው ነበር ወይ ብዬ ስለው መልስ የለውም። ስለዚህ ስጠይቅህ እርሳችን አይደለም ብለኸኛል። ስለ ስግደት በነገራችን ላይ ማውራት እንችላለን። ስር ነገር አንድ ጊዜ አድርጋ አንድ ጊዜ አድርጋ፣ ስለ ስግደት አሁን ካኝ ጠብቆ ማውራት ከፈለገ እስከሚፈልገው ሰዓት ድረስ ማውራት እንችላለን። ስጠይቀው ግን ስለ ስግደት እርሳችን አይደለም ሲል ነበረ። ስለዚህ እርስ ባልሆነ ነገር ከፖለቲካ ውጭ መንፈሳዊ ውይይቶችን ስታደርጉ ቁጭም የማደም ትልኝ ያ እንዳይደገም እዚህ ጥረት እያደረኩኝ ነው። አይደገምም። እርሳችን አይደለም መልስ። ከዛ እሱ ይሄድበታል፣ አንተም ትጠይቀዋለህ። እርሳችን ከሆነ እርሳችን ነው ብሎ ይመልሳል፣ ካልሆነ እርሳችን አይደለም ይላል። እርሳችን እንዴት እንደሆነ አያይዘህ ትመልሳለህ። መጨረሻ ላይ ሰመራይዝ እናደርጋለን። እየዘላቅ እንደሆነ ከርዕስ ውጭ እያወራ ከሆነ ምን ምን ነጥቦች ከርዕስ ውጭ አወራ ጻፋቸው። አሁንም አሁን ርዕሳችን አይደለም ርዕሳችን አይደለም ካልት ክርክር ውስጥ ነው የምንሄደው። ቅድሚያ ያስቀጥል ነው። እሺ ቴንክ ዩ። እንግዲህ ቤተክርስቲያን የኦርቶዶክስ ቤተክርስቲያን መምህርና ዲያቆን የሆነ ሰው እንደዚህ እየረበሸ እንደ ሕፃን ልጅ በየመሃከሉ እየተለመነ ነው የሚያቆመው። ልብ በሉ። ስነ ምግባርንም ልክ እዩት። ዓለም ይኸው የጠየቁትን ጥያቄ ለክርስቶስ በክርስቶስ አብያተ ክርስቲያናት ታሪክ ውስጥ እንዲደረግ ነበረ አይደረግም። ስለዚህ ፈለገና ቤተክርስቲያኑ በኦሪታውያኑም ሲመዘኑ ውድቅ ናቸው። በክርስቶስ አብያተ ክርስቲያናትም ታሪክ ሲመዘኑ ውድቅ ናቸው። አሁን በነፈለገ ቤት እንደሚደረግ የሰገደ ያጠነ፣ የዘመረ፣ የሰገደ ወደ እነሱ የጸለየ አንድም የክርስቶስ አብያተ ክርስቲያናት የለም። በሀያ ሰባቱ የአዲስ ኪዳን መጽሐፍት ላይ አንድ አያሳየኝም። መጋቢ አዲስ ብለው ያሉትን በሚቀጥለው ጊዜ ላይ ትጠራልኛለህ አንተ መጽሐፍቱን ስላላወቅኸው ነው። እሺ ሊቀጥል ወደሚቀጥለው ኦኬ፣ አሁንም ጥያቄ ለሙሴና ለሰለሞን፣ ለሙሴ በሲና ተራራ ላይ፣ ለሰለሞን ደግሞ በአባቱ በዳዊት በኩል በአንደኛ ዜና መጽሐፍ አይኔን እያየ አውራኝ። በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ እንደተነገረው ምሳሌ ሆኖ ተጽፎ ለዳዊት መጣለት። ሰለሞን አባቱ ዳዊት ለልጁ ለሰለሞን ሰጠው። ቁጥር 11 ላይ አንደኛ ዜና መጽሐፍ ማለት ነው። ሰለሞን ቤተ መቅደሱን ሲሰራ ከዳዊት ከእግዚአብሔር ዘንድ ተጽፎ በመጣ ደብዳቤ ዲዛይን ነው። እግዚአብሔር ነው እንትኑን ብሉፕሪንቱ ነው የሰጠው ማለት ነው። እሱን ቃል እሱን ቃል በዛ ክፍል ላይ ተጽፏል። ዳዊትም ሙሴም በዘጸአት መጽሐፍ ምዕራፍ 25 ላይ እንደተጻፈው በተለይ ቁጥር አርባ ላይ እንደተጻፈው በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ እንዳለው በዚህ ቃል መሰረት ሙሴና ዳዊት ቤተ መቅደሱን ሰርተውታል። በቤተ መቅደስ ውስጥ የሚቀረጹትን ቅርጾች ስለዋል፣ ወርቅ የሚለበጠውን ከግራ ርጨት የሚሰራው ምንም ይሄን አድርገዋል። በእናንተ ቤተክርስቲያን አሁን የምታደርጓቸውን ስዕላትና ቅርጻ ቅርጾችን እንድታደርጉ ትእዛዝ የሰጠ ማን ነው? ትእዛዝ ተቀባይስ ማን ነው? እሺ፣ ሙሴና እንደተቀበሉት ቅድም እንዳልኩት። ቆይ ፕሊስ አዳምጠኝ። ቅድም እንዳልኩት ወንድማችን ኤርሚያስ፣ ለምሳሌ በእኔ ጥያቄ ሰዓት እነዚህን ስዕላት ኬትን ያመጣው ማን ነው? ሳሪ ያለ መልስ ነው ስዕላቶች ማንነው ሳሉ ያላችሁ ከየት አምታችሁ ሳላችሁት ለሚለው ጥያቄ ስጠይቀው ወንድማችን መልስ የለውም ነበረ መልካም እኛ ክርስቲያኖች ግን መልስ አለን ስዕላት ቅድም እንዳልኩት የቤተ ክርስቲያን ልሳኖች ናቸው ልሳኖች ናቸው የቤተ ክርስቲያን ልሳኖች ናቸው ማለት በቅዱሳት ስዕላት ልክ በሊተራል ቋንቋ እንደምንሰብክ ሁሉ በምልክት ቋንቋ እንደምንሰብክ ሁሉ በቅዱሳት ስዕላትም ጭምር መጽሐፍ ቅዱስ የሆኑ ሀሳቦችን በአጠቃላይ ገላጭ አድርገን እንጠቀምባቸዋለን ለምሳሌ በአንደኛ ነገሥት ምዕራፍ ስድስት ከቁጥር ዘጠኝ ላይ በቤቱ ግንብ ሁሉ ዙሪያ

ለአምስተኛ ጊዜ መከረው ስርዓት ስለማያውቅ ልብ በሉ ልብ በሉ። የጠየኩት ጥያቄ ምን ነበረ? ለዳዊትና ለሰለሞን ማነሶሪ ለሙሴና ለዳዊት ከእግዚአብሔር ዘንድ ትእዛዝ መጥቶላቸው በዛ መሰረት ሰሩ። በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ በእብራዊያን መልክ መጽሐፍ ምዕራፍ 8 ቁጥር አምስት ላይ በተራራው ላይ እንዳሳየው ምሳሌ በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቁ አለው። ሙሴም በተራራው እንዳሳየው ምሳሌ ነው የሰራው። እንደዚሁም ዳዊትም ደግሞ ይሄንን ሲያደርግ ያደረገው እግዚአብሔር በሰጠው ትእዛዝ መሰረት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይሄንን ስዕላትና ቅዱሳት ስዕላት ብላ የምትለው ማንም አዟት አይደለም። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ መጽሐፍ ቅዱስ ላይ መስቀልን ያደረገው እግዚአብሔር አዞት አይደለም፣ መጽሐፍ ማህበሩ ነው። ማህበሩ ደግሞ የኢትዮጵያ ኦርቶዶክስና ቴዲ፣ ሚዩት አድርግልኝ። አይ ቴዲ፣ ሚዩት አልገባኝም። ነው ጊዜ ነው ጊዜ ነው ጊዜ። ስለዚህ የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ላይ መስቀል ያደረገው ማንም አዞት አይደለም። እንደዚሁ ሁሉ እግዚአብሔር አዟቸው አይደለም። የኢትዮጵያ መጽሐፍ ቅዱስ ማህበር ይሄን ያደረገው ይሄንን ያደረገው ጴንጤዎች አይደለም። ካቶሊክም ጴንጤም ኦርቶዶክሱን ተስማምተው የኢትዮጵያ መጽሐፍ ቅዱስ ማህበርን ስለሚመሩት ዲያቆኑ አያውቅም ይሄንን። ስለዚህ ይሄንን ያደረጉት እግዚአብሔር አዟቸው አይደለም። እንደዚሁ ሁሉ የኢትዮጵያ ኦርቶዶክስ ታሪክሳን ነፈለገ ስዕላትን ሰግመኑ ስለው ቀርጸው የሚሰግዱላቸው እግዚአብሔር አንድም ቦታ ላይ እንደ ሙሴም እንደ ዳዊትም አዟቸው መመሪያ ሰጥቷቸው በዛ መሰረት አይደለም ማለት ስለዚህ የማርያም ስዕል ሰው አይምሮ ጨምቆ የፈጠረው ነው ማለት ነው።

ከፔንቴ ጋር ነው የገጠምከው። እሺ፣ ስለዚህ መጽሐፍ ቅዱስን የመጽሐፍ ቅዱስ መረጃ የለውም ማለት ነው ይሄ ሰው። ስለዚህ ኦርቶዶክስ ቤተክርስቲያን እንደ ልቧ ነው የምታደርገው ማለት ነው። እነ ሙሴ ግን እንደልባቸው አላደረጉም፣ አላደረጉ ዘጻት 25 ላይ ትዕዛዝ ተቀብሎ ነው። ዳዊትና ሰለሞን እንደ ልባቸው አላደረጉም። ባነኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 እና ቁጥር 29 ላይ ትዕዛዝ ተቀብለው ነው። ዳዊት ተቀብሎ ለልጁ ሰጠ። ሰለሞንም ከአባቱ በተቀበለው ዳዊት ከእግዚአብሔር እግዚአብሔር ለዳዊት፣ ዳዊት ለሰለሞን በሰጠው ትእዛዝ መሰረት ነው። ኦርቶዶክስ ግን ከማንም አልተቀበለችም። ከታቦት ጀምሮ ስዕላት በሉ የትኛውም የምታደርገው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሞግት በሌላ ቀን ከዚህ ሰው የተሻለ የሚያወራ መጋቤ ብሉይ መጋቤ አዲስ ብሎ የሚል ሰው ካለ ከእኔ ጋራ በዚህ ጉዳይ ላይ ያወራል ማለት ነው። ስለዚህ መጽሐፍ ቅዱሳዊ መሰረትነት የላቸውም። ኦኬ አምስት ደቂቃ አለ። በአምስት ደቂቃ እሺ፣ አምስት ደቂቃ ነው የቀረኝ። ምን ደቂቃ ም ስዕላት ስዕላት ተብሎ የተባሉት አሁን ለምሳሌ የቅዱስ ሚካኤል ቅዱስ ሚካኤል በላችሁ የምትሉት ፎቶ ላይ እዛ ላይ ሚካኤል አድሮ በስዕሉ ላይ ይናገራል አይደል? ፈለገ ማርያምን በስዕሉ ላይ አድራ ትናገራል። መጽሐፍ ቅዱስ የማስረጃ ሰጠኝ። ቅዱሳት ስዕላት ይናገራሉ። በመጀመሪያ የጠየቁት ጥያቄ

ጥያቄ ላይ ለምንድን ነው ማለት የጠየቀው? ያ መልካም። እሺ ልመልስ አዳምጡኝ። እሺ አሁን ይህ ጥያቄ ቴዴ የጠየቀው ስለሆነ አንተ ልታደምጥ የሚገባው ወንድማችን፣ ድሜ ችግር የለውም። እኔ በፈለግከው ሰዓት አቁም በልኝ፣ ግን በደንብ አርጋ አዳምተኝ። እኛ ኦርቶዶክሳውያን የሃይማኖት ማመስረጫችን እኛ ኦርቶዶክሳውያን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። የሃይማኖት መመስረቻ ማለት የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው። ሌሎች መጽሐፍቶችን ለምንድን ነው ቤተ ክርስቲያን እየጠቀስኩ ዛሬ ከዚህ ወንድሜ ጋር

ተመጣጣኝ ደግ ሶስት ደቂቃ ጨምርላለሁ። አንዴ የኔ ጥያቄ ስለሆነ ይመልስልኝና ወደ አንተ እመጣለሁ። ችግር የለው። እሺ፣ እሺ፣ እሺ እየቆረቆረን ቢሆን አዳምጥ። ደቂቃ ፖዝ ሆኖ እንድታዳምጥ ነው። የእኛ የቤተ ክርስቲያናችን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ኦኬ፣ ከፕሮቴስታንት ወንድምቶቻችን ጋር ምንለያይበት ትምህርት አዋልድ መጽሐፍት ሳይሆኑ መጽሐፍ ቅዱስ ነው። እውነተኛ የሆነ የመጽሐፍት ሁሉ አባት አለን እርሱ መጽሐፍ ቅዱስ ነው። እውነተኛ የሆኑ የመጽሐፍት ሁሉ ልጆች አሉ እነሱ ደግሞ አዋልድ መጽሐፍት ይባላሉ። አዋልድ መጽሐፍቶቻችን የሃይማኖት መመስረቻዎች አይደሉም። የቃል ኪዳን፣ የረዴት፣ የበረከት፣ የጸሎት መጽሐፍቶቻችን ናቸው። ስለዚህ ከአንድ ፕሮቴስታንት ጋር ስናወራ የምንወያይበት ሰነዳችን መጽሐፍ ቅዱስ ነው። ኦኬ። አንድ ቀለል ያለ ምሳሌ ልስጣችሁ። ለምሳሌ እግዚአብሔር የለም ብሎ ለሚያምን ሰው ሙሴ ቀይ ባህርን ከፈለ ብዬ መንገድ ለሱ የሚጠቅመው ነገር ምንድን ነው? በመጀመሪያ ሙሴ ቀይ ባህርን እንደከፈለ ለማመን በመጀመሪያ ማመን ያለበት ሀል አልቀጥልህም። አንተ አታወራም፣ እስኪጨርሳት አዳምጠኝ ትሄድ። ስለዚህ በመጀመሪያ የምናስቀድመው ሀልዎተ እግዚአብሔርን ነው። አየህ፣ እባክህ አዳምጠኝ። ለዚህ ሰው በመጀመሪያ የምሰብክለት እግዚአብሔር መኖሩ ወይ አለመኖሩን ስለዚህ አዋልድ መጽሐፍቶቻችን በኦርቶዶክስ ያረዳድ የሚፈቱ እንጂ ከፕሮቴስታንት ወንድሞቻችን ጋር የምንወያይባቸው ጉዳዮች ያሉ፣ በመጀመሪያ ቴሪ አዋልድ መጽሐፍቶቻችን ዙሪያ አንተ ጥያቄ ከማንሳት በፊት በመጽሐፍ ቅዱስ የትምህርቶቻችን ዙሪያ ማመን አለብን። ይሄ ሰው እንኳን አዋልድ መጽሐፍትን መጽሐፍ ቅዱስን እንኳን በቅጡ የሚያውቅ አይደለም፣ እንዲህ በቅልጥፍናው አዋቂ እንዳይመስል። ስለዚህ አሁን በአዋልድ መጽሐፍት ሳይሆን የምናወራው በመጽሐፍ ቅዱስን። ስእላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? ጥያቄ ይቀጥል፣ አደምጣለሁ። ሶስት ደቂቃ ነው ያለው እዚህ ጋ እንደዚህ ይላል። ሶስት ደቂቃ ትጨምርልኛለህ? ሶስት ደቂቃ ትጨምርልኛለህ? እዚህ ጋ ሶስት ደቂቃ ነው። ሀያ ሁለት ሺህ ሰው ባለበት ስንት ደቂቃ ነው ነው የቀረኝ ቴዲ? ቆይ ቆይ አራት ደቂቃ። ምክንያቱም አንተን ስጠይቅህ ፖስ ስላደረግኩኝ አራት ደቂቃ በአራት ደቂቃ ጥያቄዎቹን የጠየቀው ለመመለሱት ትሄድበት እና ተጨማሪ የምጠይቀው ጥያቄ ካለ ታብራራል። ሶስት ደቂቃ ደቂቃ ችግር

ኖ ኖ ኖ ደግሞ ችግር የለው ካላስፈልገ ደግሞ ሰጥቻው ደቂቃ ተሰጥቶት የጥያቄውን ጊዜ ጨርሷል። ያኔ 15 ለመጨረስ እንኳን አምስት ጊዜ እንደ ህጻን ልጅ እየተለመነ ኢንተራፕት እያደረገ ማለት፣ ቴዲ እኔ ደቂቃ እሺ፣ ኦኬ፣ ምንድነው ያለው እዚህ ጋር እንግዲህ የኢትዮጵያ ኦርቶዶክሳዊ ሳይሆን ዲያቆንና መምህር ብሎ ያለው ደምረት ላይ የሚሰብከው ዲያቆን በስነ ምግባር እዩት፣ እንዴት ኢንተራፕት እንደሚያደርግ ሁለተኛ በቤተ ክርስቲያኒቱ መጽሐፍቶችም በመጽሐፍ ቅዱስም ነው በሁለቱም ነው ያወራሁትኝ። በመጽሐፍ ቅዱስ በአምላኬ ቃል አውርቻለሁኝ፣ በቤተ ክርስቲያኒቱ መጽሐፍቶች አውርቻለሁኝ። በሁሉም ላይ ማ ማን እውቀት እንዳለው ማ እውነት እንዳለው ማ እውነት እንደሌለው ከወንጌላውያኑና ከኦርቶዶክሳውያኑ ማ እንደሆነ ዛሬ 23 ሺህ ሰው ባለበት ለብዙ ዘመን ስፈልገው ነበር፣ ፈለገን እንደውም ስላገኘሁት መድኃኔዓለም ጌታ ኢየሱስ ክርስቶስን እጅግ አድርጌ አመሰግናለሁ ማለት ነው። ከማጋ እንደምታወራ ማወቅ አለብህ። እሺ፣ ምን አለ በቤተ ክርስቲያኒቱ መጽሐፍት ላይ እዚህ የፊት አልጠይቅም ብሎ ያለውን፣ እሱ ግን በአውደ ምረት ላይ እያለ ይሰርታል። ስምራ ገድል ላይ እጅግ በጣም ድንቅ ቃል እናገኛለን። በእውነት የእናታችን የቅድስት ክርስቶስ ስምራ ረድኤት በረከት በሁላችን ላይ ደረብም። ወደሳችን ስለ ስእላት ነው። ቅድስት ክርስቶስ ስምራ ከዕለታት በአንዱ ቀን ማለትም በመጋቢት 27 ከስጋ ወደ እሺ፣ ይህንን ይህንን እንግዲህ አስተማረው እሱ ነው። የክርስቶስ ሰምራ ገድል ይሄ ነው። እዛ ሕዝብ ፊት መጽሐፍ ቅዱስ አንብቦ በማያውቅ ሕዝብ ፊት ይናገራሉ፣ ይህንን ይሰብካል። እዚህ ግን ሲመጣ እናተ ጠይቅ ተብሎ ሲባል ግን ወገቤን ይላል እንዳያችሁት ማለት ነው። እሱ ብቻ አይደለም ከሊቅ እስከ ደቂቅ ያሉት ኦርቶዶክሳውያኑ እንዲሁ ናቸው። በእነዚህ መጽሐፍቶች እዚህ 23 ሺ ሰው ባለበት ለጉር አይደለም። በእነዚህ መጽሐፍቶች ከጳጳስ ጀምሮ እስከ ዲያቆን ድረስ ያለው አንዳችሁም በኤርሚያስ ፊት ቆማችሁ የምትሞግቱ ከሆነ በሌላ ጊዜ ላይ አለውኝ። መጽሐፍ ቅዱስንም በተመለከተ እነዚህን መጽሐፍት በተመለከተ እኔ ሳውራ በእነዚህ ብቻ ላውራ ላልኩ በመጽሐፍ ቅዱስም አልኩ ናና ሞግት። ብሉይ ኪዳንና አዲስ ኪዳን ማለት ነው፣ በሚነሱ ኢሾች ላይ ኦኬ። ስለዚህ ጥያቄ ላይ ስቀጥል በቅዱሳት ስዕላት ላይ አድሮ ቅዱስ ሚካኤል ያናግርሃል እያልኩ ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል። ኦኬ። የጠየቀኝ ጥያቄ ስለ ተአምራት ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል። በስዕሉ ላይ አድሮ ያናግርሃል

ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር እኔ ጠየኩህ። ስለ ስዕላት ነው። አንተ ስለ አህያት አትመልስም። ያነጋግርሃል ብዬ አልኩህ። መልስ የለም። እኩል አታውቅም

ሜዳውም ይኸው ፈረሱም ይኸው። ስል ማንም አድንህም። እውቀት ነው የሚያድንህ። እውቀት ካለ ነፃ ያውጣል። ለማንም ዓለም በቲፎዞ ብዛት በንትን አመል ማለጉ በማስጨፈር አይደለም። ሕዝብ ይፈርዳል። እናንተ ማንም አልወከላቸውም። የሆነ እምነት ተከታዮች ናቸው። በቃ የምታምኑት እምነት አለ። የገባችሁና የደረሳችሁበትን ታስረዳላችሁ። ነገ ደግሞ ከፈለገ የተሻሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይመጣሉ፣ ያስረዳሉ። መምህራኖች አሉ። እዚህ ጋር ያንተ አለማወቅ ያንተ ነው። የአንተም ጥንካሬ የቤተ ክርስቲያን ነው። የአንተ ድክመት የፈለገ ነው። የኤርሚያስ ድክመት የኤርሚያስ ነው። የኤርሚያስ ጥንካሬ ካለ ያሳደገችው ቸርች ነው። ድክመታችንን ከቤተ ክርስቲያን ጋር አታች አናድርግ። አይዶኖ አንደ ደከመ አላቅም ከደከማችሁ ማንበብ ነው። በቃ አለቀ። ሌላ ነገር የለውም። ስለዚህ ፖይንቱ ምንድን ነው? ልንማማር ነው። እውቀት እያገኘሁባችሁ ነው ያለሁት። እውቀት እያገኘን ነው። ነገ ከነገ ወዲያ ይቀጥላል። ዛሬ በስዕል ነው፣ ነገ ደግሞ በእንትን። ስለዚህ ኤርሚያስ ጥያቄውን አንዴ ይጠይቅ፣ ከዛ በኋላ አንተ እየመለስክ እያለ አቁም ካለ የደቂቃው ቅድም ለአንተ እንደሰጠውት አቁም። በቃ ተመልሶልኛል ስትለው እንዳስቆምኩልህ ማለት ነው። በቃ አልተመለሰልኝም ካለ እሱ ማብራሪያ ይሰጣል። አንዴ ኤርሚያስ ድገም፣ ለጥያቄው ነው። እሺ፣ አይ ድጋሚ አልጠይቀው። ወደ ሚቀጥለው ጥያቄ ስለሚካኤልና ማርያም ሌሎቹ በስዕል ላይ አድረው ይናገራችኋል ወይ ብዬ ስለው ሊመልስልኝ አልቻለም። ምክንያቱም በቤተክርስቲያኒቱ መጽሐፍቶች ተገልጦ መልሶልኛል ብዬ ካልኩ የግድ ልመልስልሀት። በላይ መልስልኛል እኮ ሚካኤል በሚካኤል አሁንም ደቂቃ ኢምፖዝ አድርግልኝ። እንግዲህ ልብ በሉ ምን ያህል ረባሽ መምህር ዲያቆን ተብሎ የሚጠራ ሰው እንደሆነ ማለት ነው። ለስድስተኛና ለሰባተኛ ጊዜ ነው የሚለመነው። ለእኔ የኔ ጥያቄ ጊዜ ይህናህል ይህን የረዘመው የእሱ ጥያቄ ጊዜ መደዳውን ሲጠይቅ ዝምን ያልኩትኝ ዘይስ ኤስ ኦርቶዶክስ፣ ዘይስ ኤስ ኦርቶዶክስ። ኦኬ ስለዚህ ሚካኤል በስዕሉ ላይ አድሮ ያናግርሃል ማርያም ታናግርሃለች ብዬ ስላልመለስክልኝም በቤተክርስቲያናችሁ መጽሐፍት ቀዊሜ የቅድመ ስለ ከሶባ አወትር ስለ በብሂ ለኦሆ ፍጡና አስማኒ ቃል ብሎ የሚለው ሰላም ለልሳንከ ንከ ድርሳን ማን ነው? መልካም ሚካኤል የተጻፈውን እና ሌሎችም በገድላትና በድርሳናት ላይ የተጻፉትን እሱን እኔ ፊት ልትመልሰው አልቻልክም። ምክንያቱም መጽሐፍትንም አታውቅም፣ መጽሐፍትንም አታውቅም፣ አታውቅም። ሁለት ደቂቃ ሁለት ደቂቃ ሁለት ደቂቃ ሁለት ደቂቃ ሁለት ደቂቃ አለው። አይዞህ ጨምረህ ሁለት አንተ ስለሆንክ ሁለት ባለመብቱ ጨምረህ እየሰጠህ ስለሆነ ችግር የለውም፣ ይቀጥል። ሁላችንም የምታዘበው እንታዘባለን፣ ችግር የለም። ለምክንያት ለምክንያት እንዳትመች አድርጌ ነው። ምልክት አለቀ። ይሄ ምንም የሚባል ነገር የለም። ሁለት ሰዓት ከሆነ ሁለት ሰዓት ሰጣል። አታስብል። አንተም ከኔ ጋር ዲቤት ገባ ማለት ነው። ዲቤት አለም። በደቂቃ ጉዳይ ምንም ስጋት አይገ በቂ ደቂቃ ሰጣል በቂ ደቂቃ ስታ ታዘበኝ። በሰዓት ጉዳይ ላይ በደቂቃ ጉዳይ ላይ ጥያቄ ካለ በቂ ደቂቃ ሰጠ፣ አይደለም ለምክንያት እንዳትመች ነው ማለት ነው። ቴዲ ደቂቃ አልሰጠኝ የምትለው ነገር እንዳይኖር ማለት ነው። ጨረስኩ ስትል መጨረሻ ላይ ሰመራ ይዛ አድርገን እንሰነባበታለን። ስለዚህ ጉዳይ ስላት ስላድኖ ተብሎ ይጠራሉ፣ ብለኛል። አንደኛ ሚካኤል ፎቶ ላይ ተገልጦ ማርያም ፎቶ ላይ ተገልጣ ወተት ታፈልቃለች፣ ትናገራለች፣ ትናገራለ ደምጣውታለች፣ ፍርድ ይናገራሉ፣ ሽንኩርቱ ሸተተኝ ይላሉ፣ ምናምን ነገር ተብሎ የሚባለው ንግግር በሙሉ በስዕል ላይ ተገልጠው ነው የሚናገሩት ተብሎ የተባለው መልስ የለውም። ኦርቶዶክስ ኦኬ። የሚቀጥለው ሌላኛው ጥያቄ ጠይቄ መልሰልኛል። ሌላኛው ጥያቄ ስላት ስላድኖ ናቸው ብለል

መንፈሳዊ ህይወት እየተሳሳክ በቲፎዞ መንግስት ሰማያት አትገባም። የትኛውም እምነት ውስጥ ያለ ትፋለጣለህ፣ ታስረዳለህ፣ ትቃጠላለህ፣ ትደባደባለህ። አይስክሪም እየላስክ አትገባም። የገባህን ታስረዳለህ። ራስን ችለህ ወይ ገሃነም ወይ ሲኦል ነው የምትገባው፣ ወይ ገነት ነው እስከምንገባ ድረስ። ስለዚህ እዚህ ጋር የምናደርገው ውይይት ይሄ የህይወት ጉዳይ ነው፣ ወደ ዘላለም ህይወት የምትሄድበት ወደ ዘላለም ሞት እምትሄድበት እንትን እናድርግ። የህይወት ጉዳይ ስለሆነ ፕሊስ ቢያንስ አንደርስታንድ ለመደራረግ እናውራ። የመጨረሻ ጥያቄ የመጨረሻ ጥያቄ ነው። አንድ ደቂቃ ነው ያለኝ። ስለዚህ ቅዱሳት ስእላት ያድናሉ ብለው ስላድኖ ይላሉ። ከምን እንደሚያድኑት እንኳን አያውቅም። እሱም አይደለም ሌሎቹም አይደለም። አድምጠኝ አድምጠልኝ። ደቂቃ ፖዝ አድርግልኝ። ስላድኖ ብላችሁ የምትሏቸው ሰዎች ሲቀዷቸውና ሲያጨማድዷቸው ራሳቸውን ከጨምዳጅና ከቀዳጅ እጅ ያድናሉ። መልካም የጠየከኝን ጥያቄ ስመልስ ሰውነ አዳምጠኝ። ጌታ የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ በመስቀል ሲሰቀል እራሱን ስላላደነ ኢየሱስ አዳኝ አይደለም አይባልም። ሲቀጥል ኢየሱስ ክርስቶስን ወኝ ሲሰቀል፣ ስመልስ አዳምጠኝ፣ ስመልስ አዳምጠኝ፣ ስመልስ አዳምጠኝ፣ ለጆሮ ቢቆረቁርም አዳምጠኝ። የእምነታችን ጀማሪ እና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በጥፊ ስለተጸፋ፣ ምራቅ ስለተተፋበት፣ በጅራፍ ስለተገረፈ፣ ከሊጦስ ስራ አደባባይ እስከ ቀራሚ ድረስ ማመን ስለተቀበለ፣ የማይሞቱ አምላክ ሞትም ስለሞተ እንኳን እኛን ራሱን ማዳን አልቻለም አይባልም። ይሄ ልጅነት ነው፣ ይሄ አላዋቂነት ነው። የጌታችን የኢየሱስ ክርስቶስን ወንጌል የሰበኩት ቅዱሳን ሐዋርያት በጥላቸው ድውያንን የፈወሱት እነ ጴጥሮስ እነ ጳውሎስ በመስቀል ተዘግዝቀው ሲሰቀሉ በሴፍ አንገታቸው ተቀልቶ ደማቸው ሲፈስ ራሳቸውን ስላላዳን። አይ ሰደምጠኝ እባክህ፣ እስኪጨርሳ ደምጠኝ መልሰህልኛል። የመጨረሻ ጥያቄ ነው የሚመጣው። ጨርሳል። የዚኛው ላይ ግን ሀሳብ ሰጣለሁ ማለት ነው። ምንድን ነው የጠየኩት ጥያቄ? ልብ በሉ። እሱ ቅዱሳት ስእላት ስለ አድኑ ብሎ የሚላቸው ያድናሉ? የብየ ስለው ያድናሉ አለኝ። ከምን ከምን እንደሚያድኑት ግን ሊመልስልኝ አልቻለም። ቅድም ልብ በሉ። አንድ ሁለተኛ ስለ አድኑ ብለው የሚሏቸው ከሚቀዷቸውና ከሚመድዷቸው ሰዎች እጅ ወይ በሌባ ሲሰረቁ ወይ በእሳት ሲቃጠሉ ራሳቸውን ሊያድኑ ይችላሉ? የብየ ስለው ትክክለኛ መልስ የመልሰልኝ ጌታችን መስቀል ላይ ተሰቅሎ ሳለ ራሱን ማዳን አልቻለም። የእኛም ስዕሎች ራሳቸውን ማዳን የማይችሉት እንደ ኢየሱስ ክርስቶስ ለሰው ልጅ መከራ እየተቀበሉ ነው እያለን ነው። እናንተ ጥያቄ አለኝ ካላችሁ፣ ጥያቄህን ጽድት አድርገህ የፈለግከውን ጥያቄ ትጠይቃለህ። ፈለገ ከጠየክ በኋላ ስንት ደቂቃ ንስጠው እንዲመልስ? ሁለት ደቂቃ ከሆነ በሁለት ደቂቃ ውስጥ እንደፈለገ አድርጎ ይመልሳል። አልመለስክም መልሳል የሚባል ባኬንድ ፎርስ አልፈቅድም። የመጨረሻ ኤርሚያስ ትጠይቀዋለ፣ ሁለት ደቂቃ ሰጠዋሉ፣ በሁለት ደቂቃ ውስጥ ሰዓት ይዛለው የፈለገውን ይመልስ። አልፈለገ መልሰህልኛል፣ አልመለስክልኝም አንገባም አንዴ፣ የመጨረሻውን ዙር አድማይ ተመልካቾቼ ጽድት ያለ ጥያቄና መልስ መስማት ስላለባቸው በድያቸው ያሉ ክርክር ነው። አምሶሪ ጋይስ በተቻለ መጠን ፍንት ያለ ውይይት እንድታደምጡ ነበር የፈለኩት። ከሞላ ጎደል አሪፍ ነው። እኔ በጣም እውቀት አግኝቻለው። የመጨረሻ ፈለገ ምጠይቀው ጥያቄ ካለ ጠይቀውና ሳቤደመ እዚህ ያሉ